ጥልቅ ፍቅር ውስጥ የሚከቱ ቃላት። ሴት ልጅ በቃላት ትሸነፋለች። ቃላት ደግሞ በፍቅር ግንኙነት ውስጥ የወደድካትን ወደ አንተ እንድትመጣ የመግፋትን የመሳብም ትልቅ አቅም አላቸው። ዋናው ሚስጥር በትክክል በፍቅር የሚጥላትን ቃላት መምረጡ ላይ ዛሬ ከኔ ከእህት ጋር እስከ መጨረሻው ከቆየህ የወደድካትን ሴት ጥልቅ ፍቅር ውስጥ እንድትገባ የሚያደርጉ ቃላትን በግልጽ አንድ በአንድ እነግርሃለሁ። ከአንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ሰላም ውዴ ናፊ ዳር ቲዩብ ቤተሰቦች እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም እንደሰማችሁት ቆንጆ በሆነ ሀሳብ ተመልሼ እመጥቻለሁ። አዲስ የሆናችሁ ትታዩኛላችሁ፣ አላችሁ? አንተ፣ አዎ አንተ፣ አዲስ ነህ፣ እንኳን ደህና መጣህ። እኔ ናፊ ዳር ነኝ። ስለ ፍቅር፣ ስለ ትዳር እናወራለን፣ እንመካከራለን። ሰብስክራይብ በማድረግ የደወል ምልክቱን በመጫን ተቀላቀሉ። የእኔ ውድ ቤተሰቦች ሁሌም ቪዲዮ እንደለቀቅኩ ናፊ፣ እንኳን ደህና መጣሽ፣ እንወድሻለን እያላችሁ የምታበረታቱኝ ለእናንተ ቃል የለኝም አመሰግናችኋለው ሁሉ ጊዜም ክበሩልኝ። ቀጥታ ወደ ቪዲዮ ከማለፋችን በፊት ግን ሁላችሁም እስኪ ሁላችሁም ፕሊስ ፕሊስ ላይክ አድርጉት፣ እና ደግሞ ውዶቼ ቪፒኤን አብርታችሁ እዩልኝ። የመጀመሪያው ሴት ልጅ ጥልቅ ፍቅር ውስጥ እንድትገባ የሚያደርጉ ቃላት የአድናቆት ቃላት ናቸው። በቃ እኛ ሴቶች በአድናቆት ቃላት እንሸነፋለን። ደጋግሜ ነው ይሄንን እምላችሁ። አድናቆት ሲባል ከላይ ያለው ከላይ የሚታይ ነገር አለ አይደለም? ማንኛውም ሰው የሚያየው ነገር እሱ ፈርስት ኢምፕሬሽን ነው። በቃ እሱን አይተህ ልትመጣ ትችላለህ። አንተ የወደድክላት ነገር ይኖራል። ያንን ነገር እያነሳ ማድነቅ ያንን ነገር እያነሳ እንደወደድክላት እንደሚያምር መግለጽ። አይኗ ሊሆን ይችላል፣ ፀጉሯ ሊሆን ይችላል፣ አፍንጫ ሊሆን ይችላል፣ የሰውነት ቅርጿ ሊሆን ይችላል፣ አረማመዷ ሊሆን ይችላል። ብቻ የወደድክላትን አንተን ደስ ያለ ይሄ እንደየሰው ስፔሲፊክ የሚደረግ ነገር ስለሆነ ሌላው ሰው ሁሉ ዋው ሲያምር ብሎ የተስማማበት ነገር አንተ እሱ ሳይሆን የታየው ሌላ ሊሆን ይችላል እና እንደ ከርቀት የማረከ ከርቀት ወደሷ እንድትሄድ የሳበህ ነገር እሱን ነገር አይተህ ማድነቅ መንገር በግልጽ መንገር አድናቆትህን በግልጽ መንገር ማለት ነው። ይሄ የመጀመሪያው ነገር ነው። እሷን ስትቀርብም እንደ መቀራረቢያም የሚያግዘ ትልቅ ነገር ነው። የሰው ልጅ ጥሩ ነገር ስለራሱ ሲነገረው ደስ ይሏል አይደለ? ያንን ነገር ስትነግራት እንደ መግቢያ ይሆናል ማለት ነው። የአድናቆት ቃላት እንደ መግቢያ የምትጠቀሙባቸው ናቸው። ከሰዎች ጋር ከሴት ልጅ ጋር ለመግባባት መጀመሪያ ላይ አድንቃት። ዋው ይሄ ነገርሽ ደስ ይል፣ እንደዚህ ታምሪያለሽ፣ እንደዚህ ቆ ቆንጆነሽ ሌላ ሰው ያላየውን ደሞ ቢሆን አንተ ስሜት ይሰጥህን ለአንተ ይሰራልህን፣ አንተ የወደድከውን ነገር ደሞ ሲሆን ሞር ይሄ ከልብ የሚደርስ ነገር ይሆናል። እና ለአንተ ደስ ያለህን ነገር በማድነቅ መጀመር ትችላለህ። ከዛ ደግሞ ሲቀጥል እንደዚህ ከውጫዊ ከመልክ ወይ ከገጽታ ጋር በተያዘ ያለውን ነገር ደግሞ ካለፍክ ይሄ የምታያቸው ነገሮች ይኖራሉ። አንዳንድ ጊዜ እርጋቷ፣ ከሰዎች ጋር ስታወራ ያለው እርጋታ፣ ሳቋ፣ ሳቅ፣ ጨዋታዋ፣ ፈገግታዋ፣ የምታወራበት መንገድ ምናምን አለ አይደለም? ሌሎች ብዙ የሚታዩ ነገሮች አሉና እነዚህንም ነገሮች ደግሞ ጨምረ ማንሳት ትችላለ። የማረከ ነገር ይሄ ነገርሽ እኮ በጣም ነው ደስ የሚለው እያልክ፣ እርጋታሽ ደስ ሲል ምናምን፣ እነዚህን ነገሮች እያነሳ፣ ትህትናሽ ደስ ሲል እያልክ መግለጽ ትችላለ። አድናቆት ላይ ማለት ነው። ከዛ ሲያልፍ ደግሞ እየተቀራረባችሁ በምትመጡበት ሰዓት ላይ ደግሞ ሌሎች ብዙም የሚደነቁ ነገሮችን ታገኛለህ። እውነቴን ነው የምልህ ካየህ ከተመለከትክ፣ በተለይም ደግሞ ፍቅር ውስጥ የሆነ ሰው ጥሩ ጥሩ መልካም መልካም የሆኑ ነገሮች በደንብ ይታዩታል። ግን ያንን አውጥቶ የመናገር ነገሩ ላይ ነው ችግር ያለውና፣ አውጣው፣ ተናገረው፣ በቃ የአድናቆት ቃላትን አዥጎድጉድ። እውነቴን ነው የምልህ ጥልቅ ፍቅር ውስጥ እንድትገባ የሚያደርጋት የመጀመሪያው ነገር ይሄ ነው። ሁለተኛ፣ የመንከባከብ ቃላት አዎ እነዚህ ቃላቶች ደግሞ ምን አይነት ቃላቶች ናቸው? ለሷ እንደምታስብ ለሷ እንደምትጨነቅ የሷ ነገር ጉዳይ እንደሆነ የሚያሳዩ ቃላቶች ናቸው። እነዚህም ቃላቶች የእውነቴን ነው የምላችሁ ጥልቅ ጥልቅ የሆነ ፍቅር ውስጥ የመክተት ትልቅ አቅም አላቸው። እኛ ሴቶች እንሸነፋለን በእነዚህም ቃላት። ምን ምን ናቸው ካልከኝ አንዳንድ ጊዜ አሁን ሰዎች ጋር ስንገናኝ ስንለያይ፣ ወይም የሆነ ነገር ላይ እያደረጉ ሲሆን ራሳችሁን ጠብቁ፣ ራሽን ተንከባከቢ፣ እንደዚህ አድርጊ፣ እንደዚህ ቀስ ብለሽ እንደዚህ የምንላቸው ቃላቶች አሉ አይደለ? እነዚህ ቃላቶች እኛ ለሰዎቹ መጨነቃችንን ማሰባችንን የነሱ ጉዳይ የነሱ ደህንነት እንደሚያሳስበንና እንደሚያስጨንቀን የሚናገሩ ናቸውና በጣም ትልቅ ትልቅ ትርጉም አለው ለሴት ልጅና። እንደዚህ ስታደርጊ ደግሞ እንደዚህ እንዳይሆን ተጠንቀቂ፣ ራስሽን ጠብቂ፣ ብርድ አለ፣ እንደዚህ ደርበሽ ውጪ። ወይ ካመማትም ሊሆን ይችላል እንደዚህ ብታደርጊ፣ ጉንፋን በያዛት ሰዓት ላይ ሊሆን ይችላል ትኩስ ነገር ብትጠጪ፣ እንደዚህ ብታደርጊ፣ እራስህም እየጋበዝክ ሊሆን ይችላል እንደዚህ ነገሮች ቃላቶቹ በማስታወስ ውስጥ ስለኔ ያስባል ስለ ይጨነቃል ታስባለህ፣ ትጨነቃለህ፣ ግን አታወጣውም፣ አትነግራትም። እኛ ጋር ደግሞ የሚደርሰው በቃል ነው። በቃ ብናየውም እውነቴን ነው የምላችሁ። ይሄንን አንዳንድ ጊዜ ብናየውም እንኳን በምታደርጉት ነገር ብናየውም እንኳን ይሄ እንዳልተደረገልን ነው የምንቆጥረው። በቃላት የማትናገሩት ነገር በጣም የሚያበሳጨናልና ከማድረጉ በተጨማሪ በቃላት በደንብ አድርገህ ግለጽላት። ታስባለህ ስለሷ ትጨነቃለህ ስለሷ ግን በቃላት ካልገለጽክላት እሷ ጋር ብዙ ጠብ የሚል ነገር አይኖረውምና እባክህ በቃላት ግለጽላት። ስለሷ እንደምታስብ ስለሷ እንደምትጨነቅ እንደምትንከባከባት በማሳየት ብቻ ሳይሆን በቃላት በቃ በቃ ተጠንቀቂ ራስሽን ጠብቂ፣ እንደዚህኝ እንደዚህ አድርጊ እያልክ በመንከባከብ ቃላት ፍቅርህን ክለጽላት። በዚህ ጊዜ ጥልቅ የሆነ ፍቅር ውስጥ እንድትገባ ያደርጋታል። ሶስተኛ የማበረታቻ ቃላት። አሁን የሆነ ነገር እያደረገች ከሆነ አንቺ እኮ ጎበዝ ነሽ፣ አንቺ እኮ ይህን ማድረግ ትችላለሽ፣ ይሳካል ይሄ ነገር፣ እኔ ደግሞ ከጎንሻለሁ አለ፣ ምን ላግዝሽ፣ እኔ በምን ልርዳሽ እያልክ ስለዛ ነገርም የሆነ ነገር ሌሎች ሰዎችን ጠይቀህ መተ ሊሆን ይችላል ወይ አገላብጠህ ሊሆን ይችላል ወይ አንብበ ሊሆን ይችላል ወይ ከሰማው ስትነግራት በቃ እውነቴን ነው የምልህ፣ ጥልቅ ፍቅር ውስጥ ነው የምትገባው። ማግዝ እንፈልጋለን ሁላችንም ሰዎች የምንወዳቸው በተለይም ደግሞ የፍቅር ግንኙነት ላይ እንደው ትንሽ እንኳን የፍቅር ስሜት ሲኖረን ያ ሰው እንዲሆንለት፣ ያ ሰው እንዲሳካለት፣ ያ ሰው ትልቅ ቦታ እንዲደርስ እንፈልጋለን። ግን በምን መልኩ ማድረግ እንዳለብን አናውቀው። በቃ የምታደርግበት አንደኛው መንገድ በቃላት ነው። ማበረታታት በመጠየቅ ምን ላይ ደረሰልሽ? ምን ላይ ሆነልሽ? እያረግሽው ያለሽው ነገር ትምህርት ከሆነ ትምህርቷ፣ ፈተናዋ፣ ስራ ከሆነ ስራዋ፣ የሚያሳስቧት ነገር እንዴት ሆነ እያሉ መጠየቅ፣ ከዛ ማዳመጥ፣ ከዛ ደግሞ እሺ ምን እንዳድርግልሽ ትፈልጋልሽ? በምን ላግዝሽ ማለት በምትነግር መልኩ ደግሞ ታግዛታለህ። ካልሆነም ደግሞ የሰማሁ ነገር ካለ እሷን በሚመለከት ዙሪያ፣ እንደዚህ እኮ እንደዚህ ሰምቼ ነበረ እንደዚህ ከጠቀመሽ ብኔ ነገርኩሽ እያልክ እሷን ለማገዝ መጣርና መሞከር፣ እነዚህን የማበረታቻ የድጋፍ ቃላት መጠቀም፣ እውነትን ነው የምልህ ፍቅር ውስጥ ጥልቅ የሆነ ፍቅር ውስጥ እንድትገባ ነው የሚያደርጋት። ሞክረው። አራተኛ ላይ ደርሰናል። የመረዳት ቃላት። እነዚህ ቃላቶች ደግሞ ምንድን ነው እኛ ሴቶች በጣም ስሜታዊ ነው የምንሆንባቸው ጊዜያቶች አሉ። ሆርሞናል ቼንጅ አለ፣ በቃ ብዙ ነገሮች አሉ እና ስሜታዊ እንሆናለን አንዳንድ ጊዜ ላይ እና፣ በዛ ስሜታዊ በምንሆንበት ሰዓት ላይ አንተ ማድረግ ያለብህ አንድና አንድ ነገር መረዳት ነው። ይገባኛል ለምን እንደዚህ እንደሚሰማሽ ይገባኛል፣ አውቃለሁ እንደዚህ ስለሆነ ነው አይደለ፣ ይሄ ነው አይደለ፣ እንደዚህ የረበሸሽ ነገር ይገባኛል እኮ ግን ደግሞ እንደዚህ እንደዚህ ብናደርግ የተሻለ ነው ብላ ኢሞሽናል ሆና የሆነ ውሳኔዎችን እንዳትወስን በዚህ መልኩ ማገዝና እሷ የተሰማት ስሜት ዝም ብሎ ስሜት እንዳ ይችላል ሆነ አንዳንድ ጊዜ እናጣጥላለን ስሜቶችን ማለት ነው። እርስ በርሳችን ሴቶች ጋር ማለ ወንዶችም እንደዚሁ በሪሌሽንሺፕ ላይ የሆነ ነገር ሲሰማት ለዛ ስሜት ዋጋ አለመስጠት እናያለን። አንቺ ደግሞ ምን ነገሮችን ታካብጃለሽ? ለምድን እንደዚህ ምታደረጊ ያምሻል ምናም ምናም ብለ የተሰማትን ስሜት ዋጋ አለመስጠት ማቃለል እናስቀድማለን። ግን ይሄ ምንም አይነት መፍትሄ አይመጣም። የተሰማት ስሜት በቃ ኦሬዲ ተሰምቷታል። ለምን እንደዚህ ተሰማሽ ማለት አትችሉም። ግን ከዛ ስሜት እንድትወጣ ነው ማድረግ የምትችለው እና የሆነ የተሰማትን ስሜት በማቃለል ሳይሆን የተሰማትን ስሜት በመረዳት ይገባኛል እኮ ለምን እንደዚህ እንደተሰማሽ አውቃለሁ ለዚህ ለዚህ ነው አደለ ግን ችግር የለውም እባክሽ እንደዚህ ደግሞ ማድረግ ትችያለሽ እንደዚህ ደግሞ ማድረግ እኮ እንችላለን እያልክ መረዳት የመረዳት ቃላት በቃ እውነቴን ነው የምላችሁ፣ የምር የምር ጥልቅ ጥልቅ የሆነ ፍቅር ውስጥ እንድትገባ ነው የሚያደርጋት። አምስተኛ ላይ ያስቀመጥኩላችሁ በመጨረሻ ደረጃ ማለት ነው የእምነት ቃላት። እንደምታምንባት እንደምትተማመንባት መናገር የመጀመሪያው ነው። ሌላኛው ደግሞ እሷን እንደምታምናት አምንሻለሁ የሚለውን ቃል መናገር። እነዚህ ሁለት ቃላቶች ግንኙነት እንዲጠነክር ግንኙነት እንዲቀጥል የሚያደርጉ ካንተ ጋር ያላት ነገር ደግሞ የበለጠ እንዲሆን ጥልቅ የሆነ ፍቅር ውስጥ እንድትገባ የሚያደርግ ነገር ነው። ምክንያቱም ሰው ሰው ላይ እምነትን ለመጣል በጣም ብዙ ርቀት ብዙ ጊዜ ይፈጅበታል። እንደዚሁ ፍቅር እንደያዘክ መጀመሪያ ላይ ስታያት እንደወደድካ ስታያት የሆነ ነገሯ እንዳማረክ የሆነ ነገሯ ወደ እሷ እንድትሳብ እንዳደረገ አይደለም። እምነት እምነት ቀላል ነገር አይደለም። እምነት በጊዜ ሂደት የሚመጣ ነገር ነውና እሷ ላይ እምነት ማድረግህን ስታውቅ፣ እንደምትተማመንባት የሆነ ነገር እንደምታደርግ እንደምታሳካ፣ አዎ አንቺማ እንደዚህ እንደምታደርግ ያውቃለሁ ጎበዝ፣ ኮንሽ ታደረጊያለች፣ ታሳኪዋለች ከአንተ ጋርም ባላት ነገር ደግሞ እንደ አምንሻለሁ ምናምን አይነት ቃላቶችን መጠቀም የእውነት በጣም ነው ደስ እንዲላት ጥሩ እንዲሰ ማት የሚያደርገው ልቧን ቅልጥ የሚያደርግና ጥልቅ ፍቅር ውስጥም እንድትገባ የሚያደርግ ነገር ነው። የዛሬው ቪዲዮ ይህንን ይመስል ነበረ። ጥልቅ ፍቅር ውስጥ እንድትገባ የሚያደርግ አምስት ቃላቶችን አምስት ንግግሮችን በደንብ አድርጌ ዘርዘር አድርጌ ነገርኳችሁ። እንዴት አገኛችሁት? እስኪ ሀሳባችሁን ኮመንት ላይ ጻፉልኝ። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ፣ ዋውናፊ የዛሬው ደግሞ አንደኛ ነው እያላችሁኝ፣ ግን ደግሞ ላይክ አላደረጋችሁም አይደል? በቃ ሽ ችግር የለውም። አሁኑኑ ላይክ አድርጉት። በጣም አመሰግናለሁ። በቀጣዩም እንደዚሁ ቆንጆ በሆነ ሀሳብ እስከምንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። በጣም አመሰግናችኋለሁ። ሁላችሁንም ወዳችኋለሁ። ቻ